ሳለኝ ጥግረስ ነው ምነግራችሁ ማርያምን ነው የምላችሁ እዚህ ጋር ያሉ ልጆች አሉ እስኪ ለማን ነው ያልመለስኩት በደንብ አክባሪ ነኝ ሰው አክባሪ ነኝ ሰውም ሰወድ ደግሞ በትክክል ለምወደው አንድ ሺህ ፎሎ አለክ መቶ ሺህ ፎሎ አለ አልልም እስኪ ተናገሩ ማርያምን ተናገሩ ለምን ጥቂት ጥቂት ሰው እንዴት ቤት ታጻፍሽልን እንዴት እኔ እኮ ፎሎ የለኝም ይላሉ ኖ በክብር ላወራይ ማርያምን በክብር አወራለሁ እመልሳለሁ ላይክ አደርጋለሁ ኮሜንታችሁ መልሳለሁ በፍቅር በአግባብ ለጠየቀኝ ኮንፊደንስ አለኝ ለማናችሁም መጥቼ ቡርቅቅ ብዬ የተሰማኝን የማወራው፣ ሪከርድ አውጥታችሁ ብትለቁ ምንም አይመስለኝም። እኔ በእምነት ዘና ብዬ የሚሰማኝን አውርቻለሁ። ኮንፊደንስ ይኑራችሁ ለሪከርደሮች ለሪከርደሮች አንጽፍም፣ አናወራም። ኮንፊደንስ የሌለው ነው የሚጽፈው። ኖ ኮንፊደንስ ስላለኝ ነው። ኮንፊደንስ የሌለው ሰውማ ነው የማይጽፈው። ይፈራል። ነገ ቢወጣብኝ፣ ነገ ቢፖሰትብኝ፣ ብንሰዳደ ብሎ ስለሚፈራ ነው። እኔ ጀግና ነኝ። እማምላክ ሴት ጀግና ነኝ። እንዲ ረኔ ለቴቴ ቦታ አልሰጠውም። ከእሱ ሌላ ሌላ አንድ ሰው አለ፣ ድምፁን አጥፍቶ ሌላ አንድ ሰው አለ። እናንተ የታያችሁ ሰዎች በውስጥ መታችሁ ዛሬ ጽፋችሁልኛል። ያልታያችሁ ደግሞ ሰዎች አላችሁ፣ ታዩታላችሁ። ማምላክን ታዩታላችሁ። ግን እግዚአብሔር ይፍረድባቸው። እኔ እግዚአብሔር ይፍረድባቸው ምላቸው። አሁን እቺ ፊንገር ሾ በፊት ለፊት ነው የመጣችሁ። ይመቸኛል የእሷ ነገር። የፊንገር ሾ ፊት ለፊት ነው የመጣችሁ። ክፋቷንም ተንኮሏንም ሸሯንም ፊት ለፊት ነው የምታዩትኝ ከጀርባ የምትሰራው ነገር አለ፣ በደንብ አለ። ስለ እኔ ስጠይቅ ያሉ ሰዎች መተውታ ይነግሩኛል። ግን ደግሞ ክፋቷንም ተንኮሏንም ፊትለፊት ታዩታላችሁ፣ ቀደማችሁ ትዘጋጃላችሁ። አንዳንድ ሰዎች አሉ ግን አንዳንድ ሰዎች አሉ፣ ሰው ያሁሉ ነገር አድርገዋችሁ፣ በድለዋችሁ፣ እድል ሰጥታችኋቸው እንኳን እድላቸውን በአግባብ ሳይጠቀሙ አሁንም እናንተን ለመጣል የሚሯሯጡ አሉ። በሰው ለማስጠላት እናንተን እንትን ለማለት ምና መከራቸው የሚበሉ አሉ። ከእግዚአብሔር ግን እግዚአብሔርን አታሸንፉ። አራት ነጥብ እግዚአብሔርን ማሸነፍ አትችሉም። የተጣላ ብታስታርቁ አብራችሁ ብትታረቁ እንደፈለጋችሁ ገዝት ላይ ተሰብስባችሁ ብትሉ ብታሽሟጥጡ እውነትን ስለያዝኩ አታሸንፉም ነው ምላችሁ። ለጊዜው ልትመቱኝ ትችላላችሁ። ስለማቀው ነው አሁን የምትመጡበት መንገድ ስለማቀው ነው። እኔን ነጥብ ለማስጣል ምናምን። አሁን ደግሞ ስለ ጃኒ ድሬዷ እንደፈለጋችሁ በሉ፣ አለቀ በሚያገባኝ ነገር ጉዳይ ሀሳብ እሰጣለሁ፣ በማያገባኝ አልገባም። እናንተ በምትፈልጉት መስመር እንደማልሄድላችሁ እንደ ድሮ አውቁ። ድሮ ባለማወቅ ነው እየሮጥኩኝ እየጮኩኝ የምናገረው ነው። እንደዛ አይሰራም። ቁጭ ብላችሁ ደግሞ በፌክ አካውንት እንደምታዳምጡኝ እነግራችኋለሁ አስረግጬ። እኔን ደግሞ አስታራቂ መስላችሁ ማለት ነው፣ አስታራቂ መስላችሁ መጀመሪያ ከኔ ጋር ታረቁ። መጀመሪያ ከኔ ጋር ተስማሙ። ከኔ ጋር ሳትታረቁ፣ ከኔ ጋር ሳትስማሙ እኔን ለማስታረቅ አስመሳይ ሰዎች ጥሩ እንዲሏችሁ፣ ሚስኪን እንዲሏችሁ፣ የዋህ እንዲሏችሁ ምናምን እናስታርቃቸው ይታረቁ። በውስጥ ግን ከኔ ጋር ግን ልካችሁን ተነጋግራችሁ ተሰዳድባችኋል። አታስመስሉ። አስመሳይ፣ ውሸታም፣ አድርባይ አጎብዳጁላ እኔ ግን ቅንቅጫን ነው የምነግራቸው ማርያምን በጣም አስመሳይ ናቸው በጣም አስመሳይ ከኔ ጋኮ ተጣልተን እኮ ብሎክ የተደራረግን ሰዎች ናቸው ግን ገስት ላይ ሲገቡ እንዳስታራቂ ይመስላሉ ውሸታሞች ያንጠለጠላችሁት መስቀልን የማታምኑበት ካህዲዎች እና ላይክ ለእውነት ኑሩ ሰው እንዲወዳቸው አታሽቃብጡ የውሸት የውሸት ማን እኔ እኔ እውነተኛ ሰው ፊት ለፊት ሁሉንም ነገሬን ስለማሳይ ነው በብዛትም በመጠቃትም በምንም እዚህ ላይ እስካሁን ድረስ ያለውቲ እንከፉለ ኮመንት ኮመንትን እያነበብኩ ትቻለ ብያቸዋል። አሁን እኔ ኮመንት እያነበብኩኝ አላወራም ትቻለው። እሱ ነው አይደለ፣ እኔ ነጥብ እያስጣለኝ ያለው ሁል ጊዜ የሆነ መጥፎ ነገር ሳይ አይደለ፣ ወዲያው ላይክ እንትን ምለው ኮመንት እያየው አላወራም። ሰማይ ሰማይ እያየው አወራሉ ምናል። ሐሳቤን ተናግሬ እወጣለሁ። አይ ማርያምን እኔ ታዘብኩኝ፣ እግዚአብሔር ምስክሬ ነው። ታዘብኩ ታዘብኩ። በቃ ቁጭ ብዬ ወይ ሰው ነው ያልኩትኝ እኔን እኔን እኔን እኔን አማራ እህታቸውን በዚህ ነው ያለክ እያሳደዱ፣ ለሌላው ሰው ግን ማለት ነው ለራሳቸው ዘር ላልሆነ ሰው ግን ማንም ሰው እሷ እንዳይነካ፣ አንድ ሰው ቢሰድባት ሚዩት ያረጋሉ ምናምን፣ ላይክ በጣም ነው የሚገርሙት ግን እኔን ለማጥፋ ግን በዚህ ልክ፣ እውነት የእውነት አማራ ቢሆን እረ በስማም ወልድ፣ እነዚህ ሰው አይደሉም። እረ በስማም ክፋታቸው እግዚአብሔር ይሁንላችሁ። የማ በቀደም አገኘኋቸው እኮ ሰሌ አገኘኋቸው። ዘፈኑልኝ እኮ በእናትሽ ጠጅ እየጠጣው ነው ቤታ ነይ ዝም ብለሽ ረኔ አረቄ እኔ መጠጥ አልወድም። እኔ ድሮ መጠጥ እጠጣለሁ፣ አሁን መጠጥ አልወድም። መጠጥ አልወድም፣ ሺሻ ምናምን በቃ ምንም ነገር አልፈልግም። ጓደኛ አልፈልግ በጊዜ ጥግብ ብዬ አይቻለሁ። አሁን ሰዎች ብርቅ ሆኖባቸው ጓደኛ እያሉ ይተዛዘላሉ፣ ይወድቃሉ። ለማሰብ ነው እኔ በትክክለኛ በአካል እናንተ ሶሻል ሚዲያ ላይ ተዉትኝ ሶሻል። በአካል ጓደኛ ሆኜ ከጎን ቆሜ ስንት ስንት ነገር አይቻለሁ። ስንት በጥቁሮች እነዚህ በጥቁሮች ራሱ ጓደኛ እንኳን እግዚአብሔርን ከዚህ በፊት ነገር ፈልጋ ከጥቁሮች ጋር በእሷ ምክንያት እኔ እኔ ህይወት ያልፎ ነበር። እኔ እኔ ለሰው ለሰው ከወደድኳችሁ እግዚአብሔርን እስከ ሞት ነው የሚሄደው። አላስመስልም። ይሄ በደንብ አምኛችሁ ነው የምሆነው። ጓደኛም አይቼዋለሁኝ በአካል ምትሉትኝ በደንብ ከአንድም አምስት ስድስት ጓደኛ ይዣ አይቻለሁ። መጨፈር ጨፍሬያለሁ፣ ጠጥቻለሁ። በቃ ምንም አዲስ ነገር የለም ምድር ላይ ሁሉን ያደረጋችሁትን አድርጌያለሁ፣ ተዝናንቻለሁ። በደንብ አይቼዋለሁ፣ አሜሪካን በደንብ እዚህ ጥግብ ብያለሁ። አያስፈልግም። አንድ ክፍል ቤት ውስጥ ተቀምጠሽ ብቀመጥ ነው አልኳችሁ። እናንተ እንደምትሉት አንድ ክፍል ቤት ውስጥ ተቀምጣ አየር አልናፈስ፣ እሱ ይሻለኛል። አንድ ክፍል ቤት ውስጥ ብቀመጥ ይሻለኛል። ሰው ናችሁ ተብላችሁ ሰው አምኗችሁ ሰው ልቡን አሳልፎ ሲሰጣችሁ አብሯችሁ ሊረዳችሁ የተዘጋጀን ሰው ቁርጥማችሁ ከምትበሉ ብቸኝነት ይሻላል፣ መቶ እጥፍ በለበስኩት ልብስ የሚያስቀንዴ እኔ እኮ እግዚአብሔርን የነበሩኝ እኮ እኔ እነሱ ልብስ በልብስ እንኳን ደረጃ ልምላሽ ለብሰው ሲወጡ ማያምር እኮ ይህን ቅይር አድርጊ፣ እንዴ የእኔን ሳለብስ እኮ ሰዓት እየሄደ እኮ፣ ልንወጣ ተዘጋጅተን ሰዓት እየሄደ የኔን ሳለብስ የእነሱ ልብስ እኮ አስተካክላለሁ፣ ማምላክን ይሄን ልበሺ፣ ይሄ አምርብሻል፣ ይሄን አድርጊ በዚሁኝ እያልኩኝ ማለት ነው። እኔ ሰዓት ይረፍዳል፣ እንውጣ እንውጣ ይባላል። ከዛ እኔ እንደዚህ አይነት ሰው ነኝ። አምላክን በትንሹ እንኳን የምነግራችሁ እነሱ የሆነ ነገር እንኳን ካገኙ የምቀኝነታቸውን አይቻለሁ። አንዴ ቆይ ሚውትል አርጋ ማርያምን ነው ምላችሁ። ምቀኝነታቸው ምቀኝነት እናንተ። ዛሬውን ቤታ ሰው ጋር ተጣማ አንድ ክፍል የአንድ ክፍል ይሄ ብቸኝነት ይሻለኛል። እኔን የተጎዳዎት እኔ ያህል ማንም ሰው የተጎዳ አለ ብዬ አላምንም። ብቸኝነት ይሻለኛል። ሺህ የትኛው ሰው ነው የትኛው ሰው ነው? አንድ እድሜ ላይ ሆናችሁ አንድ እድሜ ላይ አንድ ስራ ተቀጥራችሁ የቤት ኪራይ አነሰኝ የማን ሲላችሁ ማንም የሚከፍለው የቤት ኪራይ ማን ነው? ታደርጋላችሁ አብራችሁ፣ አንድ ስራ አይነት አንድ አይነት ስራ እየሰራችሁ ሁለታችሁ መኪና ኖሯችሁ ስራ እየሰራችሁ አብራችሁ እየሄዳችሁ፣ አብራችሁ እየሰራችሁ የቤት ኪራይ መክፈል የለኝም የሚያሉ በእናንተ ቤት እነሱ ጅል እየመሰላቸዋቸው ግን እናንተ ስለምትወዷቸው ስለምታከብሯቸው ነው የምታደርጉላቸው። ቤተሰቦቻቸው እንኳን ዞር ብሎ ማያቸው እናንተ ያን ያህል ደረጃ ታያቸዋላችሁ። ማርያምን። የስ የስ ሁሌ ያዘን ሁሌ ያዘን የስ ሁሌ ያዘን ሁሌ ያዘን የስ በቤቴ ነው የማወራው። ሰው ቤት ገስት ላይ ገብቻ በቤቴ ጨዋታ እኔን እንደ እናንተ አላስመስልም። እናንተ አሁን አይቻቸዋለሁ ማያስቀው ሁሉ ያስቃቸዋል ለማስመሰል ነው። መናገር ካለብኝ ቀኑ ሙሉ እናገራለሁ፣ እለፈልፋለሁ። ማልቀስ ካለብኝ አለቅሳለሁ። ሐሳቤ መግለጽ ካለብኝ መጫወቅ ካለብኝ መሳቅ ካለብኝ እስቃለሁ። አራት ነጥብ አራት ነጥብ ሁሌ ያለቀሽ ሁሌ እንደፈለግ ክበል ሁሌ እንደማላለቅስ ሁሌ እንደማለጭ እንነጫነጭ አገር ምድሩ ያውቃል። መናገር ያለብኝን እናገራለን። ለምትሉት ነው። ሰው ማለት ሰው ማለት እየሳቀ ጉድጓዳችሁን የሚቆፍር ማህበረሰብ ነው። አብሯችሁ የሚቆየው የምትሞትበትን የሬሳ ሳጥን ቁመታችሁን ለመለካት ነው ጊዜ ሰጧችሁ። አብሯችሁ ጉድጓዳችሁን ከጀርባ የሚቆፍረው ኦኬ እኔ እኔ ስለማልናገር ነው። ስለ ቤተሰብ ማውራት አልፈልግም። በአካል ስለማውቃቸው ጓደኞች ማውራት አልፈልግም። እዚህ ስለ ቲክቶክ አብሬያቸው መጠመጣለ ያሳለፍኩት እኔ የማውቀው ኦኬ። ለዛ ነው ሰው ማልወደው፣ እንደዚህ እንደዚህ አውሬ የሆኑ ሰዎች ጋር ማልስማማው። ለዛ ነው ማስመሰል አልችልም። አራት ነጥብ። ግማታሞች ደሞ እኔ ስለ ጓደኛ ለእኔ ነው የምታወሩት ማርያምን ለእኔ ነው የምታወሩት እናንተ ናችሁ። እኔ እኮ እግዚአብሔርን ተዉትና፣ ገና የመጣው ሰሞን እንኳን ግሪን ካርዴን እኮ ለጓደኛ የሰጠቼ ክለብ ልግባበት ብላ ጥላ ማለት ነው ጥላ፣ ይቅርታ ያልጠይቀችኝ ሰው ናት እኮ ይቅርታ ያልጠይቀችኝ ሰው ግሪን ካርዴን እግዚአብሔር ያሳያችሁ፣ እንኪ ብዬ ያኔ እንትን ስለው መግቢያ ብላ ጸይም ጸይም ስለምንመሳሰል የሀበሻ መልክ እንትን ስለሚል በኔ በኔ በአይዴ እሷ በግሪን ካርዴ እንደዛ ገብተን ጥላ ይቅርታ እንኳን አልጠይቀችኝ፣ ምንም ዞር ብላ ላየች። እኔ ብዙ ነገር ይሄ ማለላቸው በጣም ብዙ ነገር እና እናንተ አሁን ጋር ያደኛ ጓደኛ ያስቀኛል። አንጀተሽ ቆረጣ እንትና የሴት ለምቦጫ አንቺም ሰው ሆነሽ ታወለልሽ፣ አህያ አህያ አለች። ሀበሻ ምቀኞች ናችሁ። ሰው ሲያምርበት አማረብሽ ከማለት እንዲሆን አለኝ እንዴ ውልብሱ እንዲሆን እኮ ነው ተንዛፎ እኮ ነው። በዚህ ወቶ ፀጉሯ እኮ አልተበጠረም። በዚህ ወታ እኮ ነው። እንዲሆና እኮ ነው። ወይኔ ሰውነቷ እንዲሆኑ እጇ አማረብሽ የሚባል የለም። ነጮች፣ ሌላ ዜጎች አስተያየት ይሰጣሉ። እንደ ሀበሻ ምቀኛ ክፉዎች የላችሁ ክፉ ናችሁ። ሰው ሲያምርበት የዛን ሰው ጉድለት፣ የዛን ሰው ኋላ ታሪክ መጎርጎር ስራችሁ ነው። አስረግጬ የምነግራችሁ ማርያም እኔ አሁን ማንም ሰው አሁን በዛ ልክ ያቺ ፊንገር ሄደችበት ምቀኝነትና ክፋቷ፣ አምስት አመት እንደምታቀኝ እንዳወራን እንደተደዋወልን አይደለም የሆነችው፣ ዩቲዩብ ትጀምራለች ብላ በዛ ልክ ስሜን ለማጥፋት ሄደች፣ በመሰከረችበት አፏ አበሻ ማለት ይሄ ነው። አማረብሽ ምናምን እንዴት ድሮ የምናቅሽ ቤታይ ምናምን እንኳን ሊሉ አይፈልጉም። ስም የማጥፋት ዘመቻ ነው የሚሄዱት። ሞ በትክክል የተናገረው በትክክል ሞ በትክክል ለው ልኳን የነገራት እኔ ማርያምን እንደውም ገርሞኛል። እንደዛ ሲናገር ባለፈው ስለ እሷ ለወራ ስል ከእናንተ ጋር እንኳን ረ ንሆን ተታርቅ ያለው ታይ ነው ያለው እሷ ልካው ነው። በጣም ነው ያሳቆኝ በትክክል የተናገረው ምክንያቱም በደንብ በደንብ የኔን ሰውነት እያወቀች የኔን ስም ለማጥፋት የሄደችበት ርቀቱ ነው አባችሁ አበሻ ማለት አማረባችሁ ተዋብሽ ተለወጥሽ የሚል ማህበረሰብ አይደለም። ጭንቅል ጭንቅል ላሃችሁን እየኮረኩም የሚያስቀምጥ ነው። ዛሬ ደሞ አስረግጬ ነው ምነግራችሁ። አረ እኔ ስሜት ስሜቴ ወጥቻለሁ። እኔ ስላለፈ ታሪክ ነኝ። እኔ እንደዚህም ራሱ ስላለፈ ታሪክም ስለ ጓደኛ ምናምን አውርቼ አላውቅም። በአካል ስለማቃቸው እኔ አውርቼ አላውቅም። ማውራትም አልፈልግም። ግን የሰው ልጅ ምንም እንትን ያላለን የሚመስላችሁ እኔ በደንብ በደንብ አሳልፌያለሁ፣ አይቻለሁኝ። ቤት አይረኝ በእናትሽ ንቀሽ ትያቸው ፐርሰናል ላይፍ ግምዝብ ኧረ እኔ ነው ነው ያለፈ የማወራላችሁ እኮ አሁን የስንት አመት ታሪክ እኮ ነው። ሰው ማለት የሰውን ባህሪ ነው እኮ የምነግራችሁ።

ለጎንደር አስብ። አይደለም አየክ፣ አንቺ ኦሮሞ ነሽ አንፈልግሽም። በቃቅ ምሮክ በጎንደር ህዝብ ይዘንሻል። ለምን እኔ ኮ አማራ ነኝ ብዬ እንጂ የመጣሁት ጎንደር ነኝ ብዬ አይደለም የመጣሁት። ጎጤን ነዝነዛችሁ ጎንደርና ሸዋ ነኝ ብዬ ስለተናገርኩ ነው ጎንደር ጎንደር የምትሉትኝ። ይሄን የአማራ ነኝ ብል ጎጤን ካላወቀው ግራ ተጋብተ ጸጥ ትል ነበር። ውሸታሞች፣ አስመሳይ አስመሳይ ነክ ማንም ሰው እንደ ድሮ አይደለሁም። እኔ ማንም ሰው ማንንም ሰጪ አይደለም። እዚህ ቲክቶክ ላይ እንደፈለጋችሁ ታንቃችሁ ብትመጡ ምንም ብታመጡ የድሮ ቤት አይደለሁም። አለቀ። ምንም ብትሉ ጥቅንጣት አታክል አይሰማኝም? ምንም ብትሉ ግን ለእናንተ አዝናለሁ። ለክፋታችሁ ምን ያህል ክፉ ናቸው ቁጭ ብዬ አስበዋለሁ። አንዳንዴ ማርያምን፣ ምን ያህል ክፉ ናቸው። ለማያውቁት ሰው ይሄን ያክል ጉድጓድ መማስ። ሰው እኮ ይሰዳደባል ይተራረባል እየዞራችሁ እየዞራችሁ እየዞራችሁ አሁን በቅርብ አያችኋለሁ። ምን ልታመጡ እንደሆነ እናቃለን። ማንን ከማን ለማስታረቅ ምናምን ወከባው ምናምን። እኔ ቤታ ብቻዬን በቂ ነኝ፣ ይበቃለሁ። ብቻዬን በቂ ነኝ። የጠላት ጠላት ወዳጄ ነው ብላችሁ ተደራይታችሁ ለመምጣት አይደል? ሊሳካላችሁ? እስኪ እኔን ጣሉኝ። አስመሳዩ ሰው ታዝቦ ለነገሩ አይቷቸዋል። ቤታ ዩቱብሽን በስነስራት በሰሪ ዩቱብ ላይ በአዲስ ነገሮች ብትመጭ ኖ አሁን እንትን እንትንሳ ቪዲዮ ምናምን መስራት መልቀቅ ጀምራለሁ። ላይቭ ላይ ስላልተመቸኝ ነው። ላይቭ ይላችሁ ወይ ቲክቶክም ወይም ዩቱብ ላይ እኩል ላይቭ ላይ ወጥቼም እንትን ማለት አለብኝ። አመሻለሁ። ቲክቶክ ላይ ከእናንተ ጋ አመሻለሁኝ። ከዛ በኋላ ሰዓቱ ሄዳል ምናምን አላርም። አንዳንድ ነገር አደርጋለሁ ምናምን፣ ጠዋት ይነጋል። ለዛ አይመቸኝም። ሰዓት ሊመቸኝ አልቻለም። እናንተም አላችሁልኝ። እናንተ ስላላችሁ እኮ ነው የእኔ ጥንካሬ አለ የአባቴ አስተዳደግ አለ ወንድ አለ እልከኝነት አለ ወንድነት ውስጥ ያለ። ማርያምን ወንድ ያሳድጋችሁ። አባቴ እኔ ስላሳደገኝ ሰው አከብራለሁ። ወዳለ የደረሰብኝን እንደፈለገ እስከመጣ ድረስ እገጥመዋለሁ። ማንንም ለብቻ ቢሆን አልፈራም። እግዚአብሔር ምስክር ነው እምላችሁ፣ እገጥመዋለሁ። ከዛ በተረፈ ደግሞ ወዳጆች ያላችሁ እናንተ ስላላችሁ ደግሞ ያው አለች በቀሚሷ እየሸፈነ ድግፍ እቅፍ አርጋ። እናንተ ወዳጆች ያላችሁ የሰው ፍቅር ይስጣችሁ። እውነቷን ነው ዜድ ያለችው፣ ከገንዘብ በላይ የሰው ፍቅር ይስጣችሁ። የሰው ፍቅር ይስጣችሁ። ያን የሚያንገበግባቸው እነሱ ለምን ሰው ወደዳት? ለምን ሰው አያት? እንደ ይህን ያክል ላ ረ እንደኔ ጠንካራ ሰው የለም። ማርያምን የሁላ አመት የሁላ አመት እስኪ የአንድ ፅን ልጅ እድሜ ተረግዞ የሚወለድበት እኮ ነው እስኪ ቁጭ ብላችሁ ያቸው ሲረካከሱ የነበሩ ሰዎች ከእኔ ጋር እኔን ለእኔን ለመጣል አብረው አብረው ቁጭ ብለው ያወራሉ። ያ በቀይ ገርም ቁጭ ቤ ህሊና የላቸውም። ሞራላቸውስ ስማቸው የጠፋ ስላለሁ አምላክን ቁጭ ብዬ ለብቻዬ እንደ ዕብድ ቆራጥ እኔ ቆራጥ ነው ይመቃ አንድ ዕድል ሁለት ዕድል እሰጣችኋለሁ። ከዚያ በኋላ ቁርጥ አድርጌ ነው የምጥላችሁ። ነገ ደግሞ እነዚህ ሰዎች ተመልሰው እርስ በርስ ደግሞ ሲባሉ እናያለን። ኧረ እኔ ሰው ማመን አይደለም። ኢትስ ኦኬ እሱም ለጠቅሙ አይኖ አቃለሁ፣ ሁሉንም አቃለሁ። የላችሁ ማን ለጥቅሙ እንደሚፈልገኝ፣ ማን ለቪዩ እንደሚፈልገኝ፣ ማን ጌም እንደሚልክ፣ ለቪዩ ማን ብሎ እንደሚልክ፣ ሁሉን ነገር አቃለሁ። እኔ ደደብ አይደለውም፣ ጋይስ ማን ቪዩ ሲመታበት ተነስቶ ስሜን ጠርቶ እንደሚያወራ፣ ማን ደግሞ ማለት ነው እንዲሰዳደቡ እየገፋፋ እነዚህ ባቂጣቸው በአፋቸው የሚቀዝኑ አሉ አይደለ? አሉ አይደለ? እነዚህ ስንት እስር ቤቱ ስንት መድኃኒት ሲውጦ የነበሩ ማን እንደሚልካቸው ማን ማንን እያስታረቀ ምን እንዲያርግ ሁሉን ነገር አውቃለሁ። ሁሉን ነገር እያየው ነው። ከበፊቱ እኔ ነቅቻለሁ። እንደ በፊቱ አይደለም። ወጥቼ አንተ እንደዚህ አድርገ እንትናን እንዲ አልልም፣ ግን እወቁትኝ። ክፎች ክፎች ናችሁ እናንተ። አረ እኔ ገብርኤልን አያቸዋለሁ ሁሉንም ግን እናንተም ነቅታችኋል። ማርያም እንደበፊታችሁ አደላችሁ። ዛሬ አሁን የሆነ ነገር ቦታ ነበረ እና ብዙዎቻችሁ ቴክስት አደረጋችሁልኝ። እንዴት እንዳያችሁ ራሱ እንደታዘባችሁ ማርያምን ገረመኝ። በዚህ ልክ በዚህ ልክ ስማ፣ አረኔ ጋይስ፣ ምንም አልሆንኩም። ጀስት ሴሪየስ የሆነ ነገር እያወራሁ ስለሆነ ነው። ይህ ስማ ልንገረክ እስኪ አንድ ወይ ከበመወለኪ ወይም ሚዩት ከማድረጌ በፊት ልንገረክ። ከአማራ እና ምን አገባኝ እኔ ለራሴ ወገን እየተጨፈጨፈ ነው። ገብተት አገላ ምንም ካላገባኩ ቁጭ ብለ ለምን አባት አዳምጣለህ። ወገን እየተጨፈጨፈ ነው በቪዲዮ ወጣ በልና ማለት ነው። እንደኛ ደፍረክ ልንዴ ፊታችሁን አታሳይ። ኢትዮጵያ ደርሳችሁ ትመጣላችሁ። እኛ እኮ ኢትዮጵያ እንሄድም። ይኸው ድምፁ ኑለል ወንድማችሁ ወንድማችሁ ተይዟል ተብሏል። ሰያ ለእሱ እንኳን ምንም አታደርጉለት። እናንተ ናችሁ ድምፅ የሆነላችሁን ሰው አገር ቤት ሲገባ የሆነ ችግር እንኳን ሲያጋጥመው ምን ያስፈልጋቸዋል? ያስፈልጋል ብላችሁ ይጓችሁ ምናችሁ ወደ ጎን አድርጋችሁ ግሩፕ ጉሩፕ ከፍታችሁ የሆነ ነገር እንደማድረግ ስትበላላ ትውላለክ። የአማራ ጭፍጨፋን ያሳዘነ ካደን ገብተ ታገል። መግባት ደግሞ ካቃተ ደግሞ እርስ በርስ በጎጥ መባላትን ትተ ጀግኖች ማንቋሸሽ፣ ማንጠልጠል፣ መሳደብ ትተ መዘቅዘቅ መውቀስ ትተቅ ለህዝቡ ብቻ ድምፁንለት እስኪ እንያችሁ፣ ፊታችሁን አውጡ ድፍር ብላችሁ ቤተሰቦቻችሁ ይታወቁ፣ እስኪ ስማችሁ ይታወቅ፣ መኖሪያችሁ ይታወቅ። ያኔ ነው ለአማራ ቆም ክለምል ደፋር እዚ ጋር መተ በስምንት መቶ ፎሎ ለአማራ ህዝብ የተጨፈጨፈ እና እኔ የጨፈጨፍኩት የጨፈጨፈ ሂደ ጠይቃ እኔማ በእድሜ ማልጸጸትበትን የምኮራበትን ነገር በፈለግኩት ነገር አድርጌያለሁ። አራት ነጥብ አንተ ብትረሳው ታሪክ አይረሳውም። ማታም እንዴ በ800 ፎሎ መጥቶ ተደብቆ ፊቱን ሳያሳይ እኛ ምን አገባል፣ ህዝብ እየተጨፈጨፈ ይላል። ገብተህ ታገል። እቺ ደግሞ ምናባሽ አባሽ ነው ሰው የምትጠሪው፣ መጥራት ከፈለግኩ እጠራለሁ። ግን ማን አባሽ ስለ ሰው አወራ? ፊት፣ በቃ ፊት፣ ያ ፊትን አታሳይም ካልኩኝ በቃ ግዴታ አንድ ሰው ላይ ነው እንዲተለጥፋችሁ የምትወጡት። እናንተ ሰዎች ጤነኛ ናችሁ? ፊት አለ

የድሬዳዋ ህዝብ ሲሰደብ ዝም አልሽ። እኔ እኔ እናት ከንቲባ አይደለውም። ስታይኝ ቤታ ከንቲባ ትመስልሻለኝ። የድሬዳዋ ህዝብ ስለተሰደበ ያ የሰደቡት ሰዎች ድሬዳዋ ያ ማለት እናት ማለት አይደለም። እኔ ድሬዳዋ እናቃታለሁ፣ ማን እንደሚኖርባት። ድሬዳዋ ጭራሽ የሆነ አካባቢ ሁሉ ተጠቅሶባት፣ ባይ ዘ ዌይ በጣም ነፍ አማሮች የሚኖሩባት እ ብዙ አማሮች የቆረቆረ ማን እንኳን ታሪካችሁን እኮ ማታቁ ሰዎች ናቸው እኮ የአማራ ታጋይ ነን ብላችሁ አንድ ድሬዳዋን ለአንድ አካባቢ ሰታችሁ ስትሳደቡ ሰ አዘንኩኝ። እስኪ ጠይቁ ጠይቁ፣ እስኪ ማን እንደ ቆረቆራት እስኪ ጠይቁ። ሸዋዎችን ብትጠይቋቸው አሰርግጠው ይነግሯቸዋል። ከሸዋ ጎራ በሉና ታሪክ ጠይቁ። ስለ ድሬዳዋ እንኳን ማታቁ ለአንድ አካባ ከዛ የአማራት ታጋይ ነን ነፍ አማራ ድሬዳ ውስጥ ነፍ ነፍ ነፍ አማራ ነው ያለው። ሁሉም ብሔር ብሔረሰቦች ድሬዳ ውስጥ ይኖራል። በትክክል ይኖራል። ኦሮሞ፣ አማራ፣ ትግሬ ምናምን ይኖራል። የማን መሬት ማን እንደ ቆረቆራት፣ ማን ምን እንዳለ ታሪክን ወደኋላ አንብብ። ከዛ ታጋይ ነኝ በለኝ በላይ የእኛ አማራ ልጆቿን ወጥተው ድሬዳዋን ለአንድ አካባቢ ሰጥተው ሲሳደቡ ካየው አበቃ። በጣም ነው የምንስቀው። ለምን ነፍ አማራ እኮ የሚኖረው ስንት ምሁሮች ወጡበት እኮ ከዛ ነው እኮ ነፍ አሉ። ፎቶ ብቻ እኔ ፎቶ እያንጠለጠሉ ሲዞሩ አያለው፣ ግን ኬት እንደመጡ እንኳን አያውቁም። ፕሮፌሰር አስራት እኔ አሁን የእሱን የጀግናውን ፎቶ አንጠልጥለው ግን ከየት እንኳን እንዳል እንኳን ማያውቁ እኮ ናቸው። እና ይሄ መጨረሻ ቃሌ ነው። በድሬዳዋ ምናምን ተናገራችሁት ይሄ መጨረሻ መልሴ ነው የሚሆንላችሁ። አለቀ ደቀቀ። ደግሞ የድሬዳዋን አማራ ሻፈነ ይዘክ በሌላው ድሬዳ አማራ አይደለችም ብለ ብትሳደብ ለወለጋው ድምጻቱን እንዴ ወለጋው ውስጥ እንግዲህ አስቡት ወለጋ ላሉት አማራዎች ድምጻቱ ድምጽ አቱና በቃ፣ ከክልሉ ያለ አማራን ሁሉ ውጠክ እንዴት ነው የሚሆነው? አስባችሁታል? ነፍ ነው። ከክልሉ አማራ ያለው ጅማ ላይ ብትሄድ አለ፣ ድሬዳዋ ላይ ብትሄድ አለ፣ ሀረር ላይ ብትሄድ አማራው አለ፣ ጅጅጋ ላይ ብትሄድ አለ፣ ወለጋው ላይ ብትሄድ አለ፣ ሻሸመኔ ላይ ብትሄድ አለ። አማራው የሌለበት ቦታ የለም። ለአንድ ብሔር ሰጥተህ ግን ስትቀጠቅጥ እያስተዋላችሁ ነው የምላችሁ። ከክልል ውጭ ያለውን አማራ እያሰባችሁት፣ ስንት አደጋ ስንት ቁስል የደረሰባቸው እነሱ ናቸው። ቢረሳ ቢረሳ የወለጋ ይረሳል እንጂ ይረሳል። እነሱም ደማቸውን ያፈሰሱትን እየረሳችሁ ትዝብት ነው ትርፉ የሚሆነው። ኤኒዌይስ እኔ ብዙም አላወራም፣ ጨርሻለሁ። ከዚህ በኋላ ማደርገው መጭ